ኪራና ጽናት ተመልሰዋል እንደም ስትል አዚማለታለች የአምራል ያብባል ፍቅራችን፣ አንለያይም ስትልም እንግዲህ ጽናት ለኪራ መችለት። ሰላም ጤና ይስጥልኝ ውድና የቻና የቻናሊ ቤተሰቦች፣ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። እናም እንግዲህ ጽናት ድራማ በክፍል አንድ በጣም ደስ በሚል ሁኔታ ሁላችንም ይህ ቀናፍቆን በጉጉት ስንጠብቀው መቼ ነው ፍቅራቸውን የሚገላለጹት? ረ መቼ ነው ወደ ፍቅሯ የምትመለሰው? መቼ ነው ኪራና ፈቅድሃለው፣ እወድሃለው፣ ቀየኔው ነክ የልቤ ንጉስ የምትለው ስንል ሁላችንም በጉጉት ስንጠብቅ ነበረ። እናም እንግዲህ የጠበቅ ነው ተሳክቶልናል፣ ማለት ነው። እንደ እኔ የተደሰተ ማን ነው? እስኪ በኮመንት ስር ከውምቱ ማለት ነው ደስታችሁን ግለጹ ለጽናትና ለኪራ። እናም እንግዲህ ወደ ጣፋጭ እና መሳጭ ወደ ሆነው ፍቅራቸው ተመልሰዋል ጽናትና ኪራ። ከዚህ በኋላ ማንም ሊለያየን አይችልም አብረን እንኖራለን እስከ መጨረሻው ድረስ ብላም እንግዲህ ፅናትዬ በፍቅሩ ተማረከች። አይን አይኑን በስስት እያየችው ትገኛለች። እና ውድና የተከበራችሁ ቤተሰብ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ለዚ ቻናል አዲስ ሲሆናችሁ ሰብስክራይብ የደውል ምልክቱን በመጫን በማጥቆር ቤተሰብ ሁኑ። ነባሮች ደግሞ እንድትለምደው ላይክና ሼር አይረሳ ማለት ነው። እናም እንግዲህ ይህን ደግሞ የእነሱ ፍቅር እንዲመለስላቸው እጅጉን በጣም መስዋዕት የከፈሉት ጓደኞቻቸው ናቸው እና ጓደኞቻቸው እጅግ በጣም መስዋዕት ከፍለዋል። ከጎናቸው ቆመው ሌላና አላስፈላጊ የሆነ ነገሮችን እንዳይወስኑ እንግዲህ ከጎናቸው ሁነው ሲቆጣጠሯቸው ነበረ። ዛሬ ግን እነሱ የፈለጉበት ደረጃ ላይ እንዲደርሱ አድርገዋቸዋል። ጓደኞቻቸውም እልል ብለው አጨበጨቡላቸው ከመቀመጫቸው ተነስተው እናም ደስ የሚል የፍቅር ጊዜያቶችን እንግዲህ ፅናትና ኪራ ጀምረዋል። ቤት ውስጥ ማንም የለም፣ ሁለቱ ብቻ ናቸው። እናም እንግዲህ ፍቅራቸውን ለማጣጣም ተነስተው ተዘጋጅተዋል። ኪራም እንግዲህ ቁርስን በመስራት እንግዲህ ጽናትን መንከባከብ አንድ ብሎ ጀምሯል። እናም እንግዲህ ሲለምናት ነበር እንግዲህ እንደም እያለ እባክሽን፣ አትርገጭኝ፣ በፍቅር አትርገጭኝ፣ በቃ እኔ እኮ ተማረኩብሺ በማለትም ያውድሮ ድሮ ታቂኛለች ማን እንደ እንኳሁን ግን በቃ በፍቅርሽ ተንበረከኩኝ፣ ተረገጥኩኝ፣ አትርገጭኝ፣ የባክሽ ፍቅሬን ተቀበይኝ እያለም እንግዲህ ኪራ ጽናትን ሲለምናት ነበረ። ጽናትን በጣም ደስ በሚል በሚያሳዝንና ፍቅር በተሞላበት ድምጿ ነበረ ኪራዬ እያለች እንግዲህ ፍቅሯን ስትገልጽለት የነበረው። በሌላ በኩል ደግሞ መራዊት እንግዲህ በአማቷ በኩል ተወዳጅነትን አግኝታለች። ነገር ግን አማትየዋ እንግዲህ እንግዲህ ለዚህ ቤት ለተዳራሽቱ ድምቀት ልጅ ነው እና አንድ ድክ ድክ የሚል ልጅ ያስፈልግበታል ያስፈልገዋል፣ ቤቱ ስትልም ደጋግማ ካየቻቸው ከተዋወቀች ትጀምራ እንግዲህ ስትላት ነበረ። ይህንን ጥያቄ የፈጠረባት መራዊት እንግዲህ አማት እየዋ የናሆም እናት ከሄደች በኋላ እጅግ በጣም ከራሷ ጋር ጥያቄ ፈጥራለች። ናሆሚ ለምን ደበቀ የኔን ሕመም የልብ ኬዝ እንዳለብኝ ለእናትየዋ ለቤተሰቦቹ ማሳወቅ ነበረበት፣ በማለት እንግዲህ ትልቅ ክርክር ውስጥ ገጥማለች ማለት ነው። እናም እንግዲህ ያው የሚያስፈራ ነገር ይኖራል። ያ ማለት የናሆም እናት እንግዲህ ወዳታለች፣ በጣም ደስተኛ ሆናለች። ነገር ግን መራዊት ደግሞ የልብ ኬዝ አለባት። ያ የልብ ኬዝ ተያይዞ ልጅ መውለድ ትችላለች አትችልም የሚለውን ነገር እንግዲህ በጣም ያሳስባል እሱ ይሄም ነገር አለ። መራዊት ግን ለምን አልነገራቸውም? እኔ ግልጽ በሆነ መንገድ ነው መጓዝ የምፈልገው ስትልም በጣም ጥያቄ የፈጥሮባት እንግዲህ ተመልክተናታል ማለት ነው። ወደ ጽናትና ወደ ኪራ ስንመለስ ግን እንግዲህ ጽናትና ኪራ እጅግ በጣም ተደስተዋል ማለት ነው። ተደስተው አስደስተውናል እኛን አድማጭ ተመልካቾቻቸውን ማለት ነው። ከዚህ በኋላስ ምን ይቀጥላል የሚለውን ነገር አብረን እንመለከታለን። ጽናት እንግዲህ ለአባቷ ስልክ ትደውልና ፍቅር ይዞኛል ላገባ ነው ኪራን ብላ እንግዲህ ታበስረዋለች ማለት ነው። አባትየው ምላሽ ምን ይሆናል የሚለውን ነገር ወደፊት ነው ልናየው የምንችለው። ኪራም ለአባቱ ስልክ ይደውልለትና ኪራ በስልክ አይደለም የሚነግረው ለአባቱ። አባቱ ወደ ቤት እንዲመጣ ያደርግና ከዛ እንደሚያፈቅራት ጽናትን ያበስረዋል ማለት ነው። የኪራ አባትስ ምን ሊል ይችላል? ሁላችሁም ግምት፣ ሀሳብ አስተያየታችሁን አስቀምጡልን። የኪራ አባት ጽናትን ይወዳታል። እናም እንግዲህ ክብሩንም በጣም እንደሚወደው ልጄ ብሎ ነው የሚጠራው። ያው ሁላችንም እንዳየነው እና እንዳስተዋልነው። እናም እንግዲህ አንቺን እንደውም ለክብሩም ነበር እምድርሽ ብለውም ተመኝተዋታልም። ስለዚህ ኪራና ክብሩ ምን? በጣም የምወዳቸው ልጆቼ ናቸው ብሎም ሲናገሩ ነበረ። ስለዚህ የኪራ አባት ጽናትን ኪራ ላገባት ነው ብሎ ቢናገርም ተጽዕኖ የሚያመጣ አይመስለኝም። በፊትም እንግዲህ ለክብሮም አባትየው ተመኝተዋት ስለነበረ ማለት ነው እናም እንግዲህ ግን ሀሳብ አስተያየታችሁን ውድና እና የተከበራችሁ አድማጭ ተመልካች ሀሳብ አስተያየታችሁን እንግዲህ አስቀምጡ፣ ኮምቱ ማለት ነው ግምታችሁን። እናም እንግዲህ በቅርብ ቀን እንግዲህ ጽናትና ኪራን እንሞሽራቸዋለን ማለት ነው። ውድና ተመልካቾቼ ላይክ ሼር በማድረግ ይህንን ቻናል አበረታቱኝ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አርጌ እያመሰገንኳችሁ ለዛሬው እንግዲህ የነበረኝ ቆይታ ይህን ይመስል ነበረ። በቀጣይ እና በአዲሱ ቀጣይ ክፍል ደግሞ ምን ይላሉ የሚለውን የኪራ ቤተሰቦች፣ የጽናት ቤተሰቦች በዝርዝር እንግዲህ የምናቀርብላችሁ ይሆናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሳብስክራይብ የደውል ምልክቱን ማት ይቀር ብቻ ነው። እናም እንግዲህ በቀጣይ ክፍል እስክንገናኝ በያላችሁበት በዓለም ዳርቻ ለምትገኙ ሁላችሁንንም እንግዲህ ሰላማችሁ ይብዛልኝ እያልኩኝ ለዛሬው እዚህ ጋር በቃለሁ።